ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ይዤላችሁ የመጣሁት እንደነዚህ መሳሰሉ የአበሻ ቀሚሶችን ነው። ብትን ትላልቅ ጥለት ያላቸው ብትን ጨርቆችን ማለት ነው። ይህን የምታዩት በጣም ያምር፣ በጣም ቆንጆ ልብስ በጣም ሁለት አይን ሆኖ የተሰራ ጥለቱ በጣም ሰፊ ጥለቱ ስልሳ ሴንቲ የሆነ ከኋላም ከፊትም ተመሳሳይ የሆነ ፈርስ ምናምን የሌለው በጣም ጽድት ያለ ልብስ ነው። በጣም የሚያምር ልብስ ቆንጆ የሆነ ይህ ልብስ ከኛ ጋር በአስራ ስድስት ሺ ብር በፈለጋችሁ ተሰርቶላችሁ ታገኙታላችሁ። እጂ ደግሞ ፐርፕል ወይን ጠጅ እንትን ያላት ናት ና መካከላዊ ማለት ተለቅያለ ጥለቱ ያለ ነው። ቢያንስ ሀምሳ አምስት ሴንቲ ወይ ሀምሳ ሴንቲ ይሆናል። ይህን ቆንጆ ሆኖ በሚያምር ሁኔታ በፈለጋችሁት ሁኔታ ተሰርቶላችሁ አስራ ስድስት አምስት መቶ ብር ነው። ሁለት አይን መነን ነው ይሄም፣ ከጀርባም እንደዚህ ብዙ ፈርስ የላቸውን በጣም ነው የሚያማምሩት። በጣም ቆንጆ ልብስ ነው። በጣም ደስ የሚል እንደዚህ የሚያምር ሆኖ በፈለጋችሁ ተሰርቶ ስድስት ሺ አምስት መቶ ታገኙታላችሁ። ይሄ ልብስ ደግሞ በጣም በጣም የሚያምር ልብስ ነው። በጣም ቆንጆ ቀይ ነው። በጣም ያምራል። ይህ ልብስ ከኛ ጋር በአስራ ስድስት ሺ ብር ታገኙታላችሁ። በጣም ሰፋፊ ናቸው፣ ጥሎቶቹ በጣም ሰፋፊ ሲሰሩ ደግሞ በጣም በጣም ነው የሚያማምሩት። መነኑ እንደዚህ የሚያምር መነን ነው። ሁለት አይነት መነን ነው። ያው እናንተ በምትፈልጉት ቪ አራማዝን፣ ኦ ተላላፊ በፈለጋችሁት ማሰራት ትችላላችሁ። ይህም ከፊቱ ምንም አይነት ፈርስ የለውም። ከጀርባ በጣም ቆንጆ ጽድት ሆኖ የተሰራ ልብስ ነው። ነጠላው እንደዚህ በትንሽ ሆኖ ዲዛይኑ የወጣለት ነው። ነጠላ የሚያምር ተለቅ ያለ ነጠላ ነው። በጣም የሚያምር ነጠላ ነው። ይሄው ነጠላው በጣም የሚያምር ሆኖ የተሰራ ልብስ ነው ቆንጆ። ይህ ልብስ በጣም እኔ በጣም ነው የወደድኩት። የነጠላው ምንን ራሱ በጣም ቆንጆ ነው። በጣም አዲስ ልብስ ነው። ይሄ ልብስ አዲስ ነው። ገና አዲስ ከሸማኔ እንደመጣ ነው። በጣም የሚያምር ልብስ ነው። ይህ ልብስ ከኛ ጋር በአስራ ስድስት ሺ ብር ታገኙታላችሁ። ይሄ ልብስ ደግሞ በጣም ተለቅ ያለ ትልቅ ጥለት ይህም ስልሳ ሴንት ይሆናል። በጣም የሚያምር ልብስ ነው። ይሄ ልብስም በጣም ቆንጆ አረንጓዴ ነገር ያለበት በጣም መነኑ ራሱ ሁለት አይን መነን ነው። ጽድት ያለ መነን ነው። ይሄ በጣም ቆንጆ ነው። ይሄን ልብስም ከኛ ጋር በአስራ አራት ሺ አምስት መቶ ታገኙታላችሁ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ከኋላም ብዙም ፈርስ የለውም። በጣም ነው የሚያምረው ይሄን ቆንጆ ልብስ ። ይሄ ልብስ ነጠላው በጣም ያምር፣ ሰፋ ያለ ጥለት ያለው ነጠላው ራሱ በጣም ቆንጆ፣ ዲዛይኖቹ ሁለቱ ተደርገው የተሰራ ነው። በጣም ያምር ነው። በጣም ቆንጆ እና ይሄ ልብስ በፈለጋችሁት ማሰራት ትችላላችሁ። የነጠላው መነን ራሱ በጣም ያምር፣ በጣም ቆንጆ ልብስ ነው። ይሄ ልብስ በጣም ያምር። ይሄ ልብስ ከፈለጋችሁ በአስራ አራት ሺ አምስት መቶ ጋር ታገኙታላችሁ። ደውሉ፣ ዋትስአፕ ላይ፣ ቴሌግራም ላይ ደውሉልን። ይሄ ልብስ ደግሞ በጣም ትልቅ በጣም ሰፊ በጣም የሚያምር ይሄ ልብስም አዲስ ነው ገና አስራሰባት ሺ አምስት መቶ ብር አስራሰባት ሺ ብር ከኛ ጋር ታገኙታላችሁ። ቅርታ አስራሰባት ሺ አምስት አልኩኝ፣ አስራሰባት ሺ ታገኙታላችሁ። በጣም ነው የሚያምር ይሄ ልብስ፣ በጣም ትልቀቱ፣ በጣም ነው የሚያምር ይሄ ልብስ። አሁን ለፕሮግራም በጣም የሚያምር ልብስ ነው፣ መልበስ ትችላላችሁ። ዘዙን ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄም ከፊት ከኋላ ምንም አይነት ፈርስ የለውም። በጣም ነው የሚያምር። ከኋላ ራሱ ቢሰራ የሚያምር ነው። በጣም ቆንጆ ልብስ ነው። በጣም ቆንጆ። በጣም ነጠላውም እንደዚህ ሰፋ ያለ ነው። ነጠላው እንደምታይ ሰፊ ነው። ነጠላው ጥለቱ የነጠላው ጥለት መነኑ በጣም ቆንጆ ነው። ሁለት አይነ መነን ነው። በጣም የሚያምር ልብስ ነው። ይሄ ልብስም ይሄ ልብስ ከኛ ጋር በአስራ ሰባት ሺህ ብር ታገኙታላችሁ። ደውሉ። ዘዙ በምትፈልጉት ዲዛይን መሰራት ይችላል። በጣም ነው የወደድኩት ጥለቱ በጣም ነው የሚያምረው። በጣም ደስ የሚል ዩኒክ ነገር ነው። አዲስ ነገር ነው ዲዛይኑ። የመነኑ ጥራት በጣም ነው የሚያምረው። ቆንጆ ልብስ ነው ይሄ ደግሞ። ይሄም ቀይ ነገር ነው። ይሄ በነጭ ሽርብ ወርቀ ዘብ የተሰራ በጣም የሚያምር ልብስ ነው። ይሄ ሁለት አይነት መነን ነው። ጥለቱም በጣም ትልቅ ነው። ይሄም በጣም ትልቅ ነው። ይህ ልብስም አስራ አምስት ሺ ብር ከኛ ጋር ታገኙታላችሁ በሚያምር ሁኔታ ተሰርቶላችሁ ቆንጆ ሆኖ አልቆለት። አስራ አምስት ሺ ብር ነው የምታገኙ ከኋላ ብዙ ፈርስ የላቸው ሚዛሪዎቹ ጽድት ያሉ ልብሶች ናቸው። በጣም ነው የሚያምሩ ። ነጠላውም እንደዚህ ሰፋ ያለ ነው ዲዛይኑ ሙሉ ለሙሉ ያረፈበት ማለት ነው። በጣም ቆንጆ ነው ይሄ ልብስ። ከኛ ጋር በፈለጋችሁ ዲዛይን አሰርታችሁ አስራ አምስት ሺህ ብር ታገኙታላችሁ ቆንጆ ሆኖ ተሰርቶላችሁ አልቆለት ማለት ነው። በጣም ነው የሚያምረው። ይህ ልብስም በጣም ያምራል። ያው እንደዚህ ተለቅ ያለ ጥለት የምትፈልጉ ሰዎች አሪፍ አማራጭ ነው ብዬ ነው የማስበው። ይህ አማራጩ ማለት ነው። በጣም ነው የሚያማምሩት ቆንጆ ልብሶች ናቸው። እዛዙ እጅ ደግሞ ፒንክ ነች። በጣም ነው የምታምረው ዲዛይኗ ራሱ በጣም ነው የሚያምረው። በጣም ትልቅ ነው። ስልሳ ሴንቲ ይበልጣል ሴንቲው። አስራ ስምንት ሺህ ብር ነው ዋጋው። በጣም ነው የሚያምር። መነኑነቱ ራሱ በጣም ልስልስ ያለ ቆንጆ ሁለት አይነ መነን ነው። የወርዱ ስፋት ጎንና ጎን ራሱ እስካሁን ያሳየኋችሁ ጎንና ጎን ስፋታቸው በጣም ሰፋፊዎች ናቸው። በጣም ነው የሚያምሩ። ከኋላ ራሱ እንደምታዩት ምንም አይነት ፈርስ የለውም። ነጠላዋ እንደዚች አይነት ናት። ተለቅ ይላል። ግማሹ ዲዛይን ያረፈበት ነጠላው ላይ በጣም ነው የሚያምር። ቆንጆ ልብስ ነው። ይሄን ልብስም ከኛ ጋር በአስራ ስምንት ሺ ብር ታገኝታላችሁ። በጣም የሚያምር ሆኖ ተሰርቶለት በፈለጋችሁት ዲዛይን በፈለጋችሁት አማራጭ እናንተ ልካችሁ ልንሰራላችኋለን። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄ ቀሚስ ደግሞ በጣም የሚያምር ልብስ ነው። ይሄ እኔ በጣም የወደድኩት ልብስ ይሄ ልብስ ነው። በጣም ነው የሚያምር። የጥላቱ ስፋት፣ የወርዱ ስፋት ወደ ታችም ወደ ጎንም በጣም ሰፊ ነው። መነኑን ራሱ እዩት። በጣም ነው የሚያምረው። በጣም ቆንጆ ነው። ራሱ የዲዛይኖቻቸው በጣም ነው የሚያምሩት ይህን ልብስም ከኛ ጋር በአስራ ሰባት ሺ ብር ታገኙታላችሁ። በፈለጋችሁ ዲዛይን ተሰርቶለት አልቆለት ማለት ነው። በጣም ነው የሚያምር ይሄ ልብስ በጣም በጣም ነው የሚያምረው። ፕሮግራም ካለባችሁ እኔ ይሄን ልብስ እመርጣለሁ። በጣም ነው የሚያምረው። በጣም ቆንጆ ልብስ ነው። እንደዚህ ጽድት ያለ ነው። በጣም ጽድት ያለ ልብስ ነው ነው እኔ እንደዚህ በጣም የሚያምር ልብስ ነው። ነጠላውም እንደዚህ ሰፋ ያለ ሙሉ ለሙሉ ዲዛይኑ ያረፈበት ነጠላ ነው። በጣም ቆንጆ ለዚህ የሚያምር ልብስ ነው። ይሄ ልብስ በጣም ያምራል። በጣም እኔ በጣም በጣም ነው የሚያምረው ይሄ ልብስ እና ማሰራት ትችላላችሁ በ ሰባት ሺህ ብር። ላይክ ሰብስክራይብ ማረጋችን እንዳትረሱ። ላይክ አርጉ፣ ሰብስክራይብ አርጉ። ስለምገዙን ስለምታበረታቱን፣ ሰብስክራይብ ስለምታደረጉን፣ ላይክ ስለምታረጉን በጣም አመሰግናለሁ። እግዚአብሔር ይስጠልን። አምነምናመሰግናል ይሄ ልብስ በጣም በጣም አንደኛ ልብስ ይሄ ልብስ ነው። በጣም ወደድኩት እኔ። በጣም አንደኛ ልብስ ነው መጮም ክሪስማስ ስለሆነ በጣም ነው የሚያምረው ይሄ ልብስ ለክሪስማስ። አንደኛ ጣም ያምራል። እች ልብስ ደግሞ አስራ ሰባት ሺህ አምስት መቶ ብር ናት። በጣም በጣም ነው የምታምረው። በጣም ከለሯ ያልተለመደ ከለር ነው። ዩኒክ ነች። አዲስ ነች። በጣም በቃ አልተለመደችም ከለሯ መነኗም፣ ጽድት ያለ መነን ነው። እንደ ቡኒ ነገር ነው በጣም ነው የሚያምር። ነጠላውም እንደዚህ ሰፋ ያለ ጥለት ያለው ነጠላ ነው። በጣም ነው የሚያምረው። ይህ ልብስ ምን በጣም ነው ወደድኩት። ሙሉ ለሙሉ ቪዲዮ የሰራሁባቸውን ነጠሎች፣ ቀሚሶች በጣም ወድጃቸዋለሁ። በጣም ነው የሚያምሩት። ፕሮግራም ያለበት ሰው እንደዚህ አይነት ተለቅ ተለቅ ያለ ልብስ ቢለብስ አሪፍ ነው፣ ደመቅ ያደርጋል፣ ጎላ አድርጎ ያሳያል እና በጣም ነው የሚያማምሩት። አስራ ሰባት ሺ አምስት መቶ ብር ነው ይህ ልብስ። በፈልጋችሁት ዲዛይን በምትፈልጉት አማራጭ ስፌት ፈልጋችሁ አሰፍታችሁ አልቆለት ማለት ነው። አስራ ሰባት ሺ አምስት መቶ ብር ነው። በጣም ነው የሚያምረው ይሄ ልብስ በጣም አንደኛ ነው። ይሄ ልብስም በጣም ነው የሚያምር። እንግዲህ እዛዙ ዋትስአፕ፣ ቴሌግራም ላይ መላክ ትችላላችሁ። የፈለጋችሁትን ስክሪን ሻት አርጋችሁ መላክ ትችላላችሁ። በጣም ነው የሚያማምሩት የዛሬዎቹ። በጣም በጣም ትልልቅ ጥለት ስለሆኑ ደግሞ በጣም ልዩ ናቸው። በጣም ያምራሉ። የዛዙን በፈለጋችሁት ጊዜ እናደርሰላችኋለን። በጣም ነው የሚያምሩት፣ እነዚህ ልብሶች። ደውሉልን፣ ላይክ አርጉልን፣ ሰብስክራይብ አርጉልን፣ ቤተሰብ ሁኑን። ፈለጋችሁትን የምትፈልጉት ሌላም ነገር ከፈለጋችሁ የፈትል ልብሶችም ከፈለጋችሁ የነጭ በነጭ ከፈለጋችሁ የምትፈልጉት ልብሶች ከኛ ጋር ታገኛላችሁም። መነን ልብሶችም በጣም ነው የሚያማምሩት። ከኋላ እንደዚህ ምንም አይነት ብዙ ፈርስ የላቸውም፣ ፈርስነታ የላቸውም። ነጠላው በጣም የሚያምር ነው። ነጠላው ደግሞ ግማሹን ያረፈበት የዲዛይኑ ግማሽ ማለት ነው። በጣም ነው የሚያምር ይሄ ቆንጆ ሆኖ የተሰራ ልብስን መነን ነው። በጣም ቆንጆ ማለት ነው። ይሄ ልብስን ደግሞ የሆነ ሰማያዊ ነገር ነው። በጣም ሰፊ ነው። ይሄም ሰፊ ነው። በጣም ትልቅ ጥለት ነው። ይህም አስራ ስድስት ሺህ አምስት መቶ ብር ከኛ ጋር ታገኙታላችሁ። ቆንጆ ሆኖ ተሰርቶ አልቆለት በፈለጋችሁት ዲዛይን በምትፈልጉት እንትን። ይሄም መነኑ እንደዚህ የሚያምር መነን ነው ቆንጆ መነን ነው። መነኑ ሁለት አይን መነን ነው። እስካሁን ያሳየኋችሁ በሙሉ ሁለት አይን መነኖች ናቸው። ጽድት ያሉ መነኖች ማለት ነው። በጣም ጽድት ያሉ ከኋላ፣ ይሄን ብዙም ፈርስ የለውም። በጣም ነው የሚያምር ይሄ። ያው ሰማያዊ ነገር የምትወዱ ሰዎች ፈርስ ቢኖረውም ኖርማል፣ እኛ ከላይ ላይ ስለምናለብሰው ስለምንደርብበት፣ መነን በምንም ስለሚደረብበት ብዙም አይረብሻችሁም። ነጠላውም እንደዚህ እንደምታዩት ሰፊ ነው። በጣም የሚያምር ቆንጆ፣ እንደዚህ እንደምታዩት በጣም የሚያምር ነው። ይሄን ልብስ ከእኛ ጋር አስራ ስድስት ሺ አምስት መቶ ብር ታገኙታላችሁ። ቆንጆ ሆኖ ተሰርቶ አልቆለት ማለት ነው። እኛ ያው የምንሰራው እና ሰላም ሁኑ ባይ